እዚህ ዛሬ ቆሜ ነው ማወራው በቃ። ገባ ገባ በሉ ጋይስ፣ እንዴት ዋላችሁ? ደህና መሻችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ አማን ነው? ምናምን ኮመንት ጻፉ። ኮመንት እየጻፋችሁ ጋይስ፣ ዛሬ የምልላችሁ ፈልጌ ነበረ በጣም አሳሳቢ ስለሆነ ጉዳዮች እናወራለን። ዛሬ ስለ ዱባየች፣ ዱባይ ስለምትኖሩ ልጆች እናንተ ተጠንቀቁ። በጣም ተጨባጭ ተጨባጭ ተጨባጭ የሆነ ኢንፎርሜሽኖች እየወጡ ነው። ዱባይ የምትኖሩ ልጆች ኧረ በስመ አብ እኔ እኮ ምንድነው የሆነ ስልኬን ቼክ እያረኩኝ እኔም ቪዲዮ ከፍቼው ነበረ ክሊር ነው አይደለም ምናምን የሚለውንና ለካ እየጮሆ ያለ የራሴው እንትን ነው። እንዲ እንደዚህ ጮሃለሁ። እንደ እሺ፣ ጓደኞቼ፣ ወደ ቁም ነገሩ ስንገባ ሰሞኑን እንግዲህ በጣም እንትን እየተባለ ያለ ነገር አለ። እስኪ ዛሬ ስለ ዱባይ ስለምትኖሩ ልጆች ነው የምናወራው የእውነት ኢጃዛ የምትወጡ ልጆች እግራችሁን ቆጥቡ። ከተለያዩ ነገሮች ተቆጠቡ። ስጦታዎች ከመለዋወጥ ተቆጠቡ፣ ምናምን ነገር። ምክንያቱም ሰሞኑን እንግዲህ ሶሊያና ስለምትባል ልጅ እናውራ። ሶሊያና በነገራችን ላይ እኔ እዛ እያለው ራሱ በስም ማቃት ልጅ ናት፣ እና በጣም ጎበዝ ታታሪ ልጅ እንደነበረች ሬስቶራንት እንደነበራት ምናምን ብዙ በጣም ጎበዝ ታታሪ ልጅ እንደነበረች ምናምን ነገር እኔ አስታውሳለሁ። ምክንያቱም እዛ ስትኖሩ መችም ታስታው ብዙ ነገሮች ልታቁ ትችላላችሁ። ማንከሌ ይሰራል ማነከሌ እንደዚህ ምናምን ኢንፎርሜሽኑ ሊኖር ስለሚችል እሷን ልጅ ለማወቅ አለማወቅ አንችልም። እና በጣም ጎበዝ ታታሪ ሰራተኛ ነበረች። ቅድስት አርሴማ እንግዲህ ጥሩ ነገር አድርጋላታለች፣ ህይወቷን አሁን ላይ ፈውሳላታለች። የተሻለ አሁን ላይ በጣም ጤነኛ ሆናለች፣ እግዚአብሔር ይመስገን። ነገር ግን ይች ልጅ በጣም እንዴት አይነት ጀግና ናት! እንዴት አይነት ጎበዝ ናት! እያልኩ ራሴን እያደነኩ ነው ያለሁት ማለት ነው። ለምን ብላችሁ ብትሎች፣ እንዴት ነው ምን ያህል ምን ሀይል ኖሯት ነው? ከዳነች በኋላ ራሷን ካስተካከለች በኋላ ያንን ሰው ለማጋለጥ በጣም እየጣረች አለች። ልጅ ናት፣ ለህይወቷ እራሱ አልፈራችም። ለምን አንዴ ደናለች፣ አንዴ በቃ እግዚአብሔር ይመስለን፣ ከሞልኩም ከዚህ በኋላ ድኛለው ለሞት በሚል ይመስለኛል እና እንደዚህ አይነት ሰዎች ጋር በጣም ተጠንቀቁ። የእውነት ማለት ነው። ምን መሰላችሁ? እንዴት መሰላችሁ? መቼም አጥፊ ከሩቅ አይመጣም። ከቅርብ ነው። በወንድ ከመጣ አፈቀር ኩሽ ሞት ኩልሽ ምናምን በሚል ነገር ሰበብ ይጀመራል። ከዛ በኋላ ስጦታ መለዋወጥ ነገር ይመጣል። በዛን ምክንያት ያላቸው ያላቸው ልጆች ናቸው። በነገራችን ላይ ጥሩ ጥሩ ገንዘብ ያለው ሰው ብቻ ነው ይህንን ነገር የሚጠቀሙት። ያውቃሉ እነሱ ሰውን መርጠው ነው ይህንን ነገር የሚያደርጉት እና በጣም ኃይለኛ ጥንቆላ እየተደረገ እንደሆነ በኃይለኛው እየተከደመ እንደሆነ እንዴት ነው ጠንቋዩ ማለት ነው በጣም የሚያስጠላ። በነገራችን መተት የሰውን ሕይወት አይበጠብጥም የሰውን ሕይወት አያበላሽም ማለት አይቻልም። ብቻ እንዲህ አትጋለጡ ከተጋለጠ መውጫውም ከባድ ነው በጣም የእውነት፣ እግዚአብሔርን በጸበል ለመውጣት ራሱ በጣም ብዙ ለፍታችሁ ብዙ ጥራችሁ፣ ከዛ በኋላ ራሱ ከቤተ ክርስቲያን መራቅ የለባችሁም። ለምን በየትኛውም መንገድ ወደ እናንተ ተመልሶ ይመጣል፣ እና በጣም ከባድ እና፣ ራሳችሁን ቆጠባ አድርጎ ዱባይ የምትኖሩ ልጆች ማለት ነው፣ እንደዚህ አይነት ነገር ካለ ኦልሬዲ፣ በቃ ይሄ ሰውዬ እዚያ ሄዶ ለመጠንቆላ ለመጠንቆል ወይም ይህን ስራ ለማስራት ምናምን ስለሆነ እናንተ ትልቁ ነገር ከማታውቁት ሰዎች ጋር ተቀላቅላችሁ አለማሳለፍ። ማንንም ሰው ማመን ይከብዳል። እኛውነት ማርያምን አሁን ላይ እና እንደገና ስጦታ አሁን እሷ እየተናገረች ያለችው በስጦታዎች በእንደዚህ አይነት መንገድ ነው የሚሰልባችሁ ምናምን እና በጣም ያላችሁ ልጆች ካላችሁ ካላችሁ ጥሩ ሱቅ ያላችሁ ሴቶች በጣም ጥንቃቄ። ያ ጠንካራ ሴት ናት ጥራ ግራ ራሷን ችላ ለቤተሰቧ ተርፋ በጣም ጠንካራ ግን ከሷ ጉለት ያየሁትን አንድ ነገር ልንገራችሁ። ትክክለኛ ነገር ነው የምትናገሩ ነገር ግን ኢሞሽናል ትሆናል የሆነ ስሜታዊ በምትሆን ሰዓት ማውራት ራሱ አትችልም፣ የሚገርማችሁ ነገር እና እዛ ጋ ላይ በገብታ ሰውዬውም ገብቶ በሚጨቃጨቁ ሰዓት ግን እሷ ማሳረዳት አትችልም። ለምን? በጣም ስሜታዊ ትሆናለች፣ የሚገርማችሁ ነገር ለምንድነው? ስለተጎዳች ነው ይችልች እውነቱን ደግሞ አለም ሰው እንዲያቅ ትፈልጋለች። እና ጓደኛዬም በዚህ ምክንያት ነው ህይወቷን ያጣችው ምናምን ምናምን እያለች በጣም እርግጠኛ ነኝ ይህ ማለት ከባድ ውንጀላ ነው። ይች ልጅ እውነታ ባይኖራት ኖሮ ይህን ሰውዬ እርግጠኛ ነኝ ሶሻል ሚዲያ ላይ አመታ ትጋፈጠው። እውነታ ስላላት ብዬ ነው። ምክንያቱም አሁን አንዳንድ ሰው አይፌመስ በአቋራጭ ለመሆን ነው ተነጋግረው ነው ምናምን ይባላል። ግን በጭራሽ እንደዚህ አይነት ነገሮች በህግ ደረጃ ሲታዩ ራሱ ሊያስጠይቀን ምን ስለሚችል ይች ልጅ አሁን ይሄን ነገር ራሱ እርግጠኛ ነኝ አስባበት ነው ብዬ ነው የማስበው እና ቅድስት አርሴማ ፈውሳኝ ያለች ግን፣ ሌሎቻችሁ ጥንቃቄ አድርጉ ምናምን እያለች ነው። በጣም ያለው ያለው ሰው ነው የሚመጡት ደግሞ የሌለንም ምስኪኖችን ማንም ሰው አይፈልግም ሲጀምር። ምክንያቱም የሌለንን ሰዎች ምናልባት ህይወታችንን ለማበላሸት ምናምን ሰው መሆናችንን እንድንረሳ ወይ ምናምን ነው እንጂ የሚያደረጉን ገንዘባችን ምናችንን ሊወስደው፣ ግን እኛ ህይወታችንን ሊቀጥፉን ይችላሉ። ጥንቁልና መጥፎ ነው። መተት መጥፎ ነው፣ አንድ ሰው ላይ ከተደረገ እና ሁላችሁም ጥንቃቄ አድርጉ። ዱባይ የምትኖሩ ልጆች እግራችሁን አታስረዝ፣ እንዴት ነው፣ እግር አታብዙ፣ በቃ ኢጃዛ ወጪ ከሆናችሁ ራሱ እንደው ኢጃዛውን በቀረባችሁ ወይ ደግሞ ኢጃዛም ከወጣችሁ በጣም ረዥም ዓመት ከምታቆስ ጓደኛችሁ ጋር ተገናኝታችሁ ኢንጆይ አድርጋችሁ ወደ ቤታችሁ በሰላም ብትመለሱ የተሻለ ነው ብዬ ነው የማስበው። ካልሆነ ግን ገና ለገና እንዝናና እንጠጣን ምናምናም ብላችሁ በተለያዩ ነገሮች ነው፣ ዳን እያመሰግደን በተለያዩ ነገሮች ነው። በነገራችን ላይ የሚደረገው ይሄ ነገር መጥፎ ነው እና አሁን ወደ ገጠሩ ወጣ ብላችሁ ታስቡ። ብዙ ሰው ተበላሽ የሚባለው በጠላ በምን በምን ይባላል። የኔ ስልክ በቃ ችግር፣ ይሄ ኮኔክሽን በቃ እያስቸገረ አቅም ለመጥፋት እያሰበ ነው መሰለን። ሲን ሰሙን እያስቸገረኝ ነው። አዛ ሆኖብኛል በጣም አዛ። በቃ ላይክ እያረጋችሁ ጋይስ፣ ላይክ እያረጋችሁ እና ይህንን ይመስላልኝ። በተለያዩ ነገሮች እናንተ ሊሰርቧችሁ ይችላሉ። በፍቅረኛ በሴት ጓደኛ ምናምን በተለያዩ ነገሮች በጣም ያላችሁ የስኬታማ የሆናችሁን ሰዎች እናንተ ለመጣል የተለያዩ ነገሮች ይደረጋል። እንደገና የእናንተ ሀብት ወደ እነሱ እንዲሄድ ነው የሚሰለበው እና በጣም መጥፎ ነገር ነው። ማርያምን ዱባይ ላይ እንደዚህ አይነት ነገር ካለ ከባድ ነው። በጣም ያስፈራል። እንደዚህ አይነት ነገር የምፈራው ነገር የለም እንኳንስ እንደዚህ አይነት ነገር ይቅርና አንዳንዴ ሰዎች የቤት ጣጣ አለባቸው ምናምን ተብሎ ራሱ የሆነ ሲውረገረጉ ሳይ ጠየር ውጭ በቃ ለምን እግሬ እስኪሰበር ነው ምሮጦ ኔ ለምን እንደሆነ ነው ያላቅም በቃ ፈራለው። እንደዚህ አይነት ነገር ግን በሚፈሩ ሰዎች ላይ በተለይ ይደርሳል ይባላል። ፈጣሪ መዳሊያ የሚጠብቀኝ አምላኬ ይጠብቀኝ ነው። በጣም ፈሪ ነኝ በእንደዚህ አይነት ነገር እና እግዚአብሔር እንደዚህ አይነት ነገር አያጋልጠን ሁላችንም። ማርያም እኔ ከሰው መጥፎ ከሰው መተታም ሰዎች በእንደዚህ አይነት መንገድ በነገራችን ላይ ገንዘብ ሊገኝ ይችላል። ነገር ግን ሰው መቼም ዘላለም አለማይሞት ሞት አለ። ምን አለ? እንዴት ነው ህይወት? በጣም ያስጠላል። በዛ ላይ ደግሞ የሚመጣው ገንዘብ ምን ያህል ያረካል ነው ትልቁ ነገር። ዛሬ ልጄ ስላልተኛ እያስቸገረኝ ነው። ቆሜ ነው እያወራሁ ያለሁት እራሱ እና ጋይስ ተጠንቀቁ። ከማታቁት ሰዎች ስጦታ አትቀበሉ። ከማታቁ ሰዎች ቸኮላታ ምናምን ገለመሬ ብዙ ሊያስጠቋችሁ ሊያጋልጧችሁ ከሚችሉ ሰዎች ጋር አትቀላቀሉ። አሁን ላይ በደንብ ጥናት እየተደረገ በነገራችን ላይ አንድ ሁለት ሆነው አይደለም። ተነስ እረዳኒ እንደው ውጭ ላይ ወጥተነው አይደለም እንደዚህ እንት እቆሽሽ አራተኛ ጊዜ ልብስ ትቀይርልን ካ እስኪ ትንሽ ትንሽ የማላውራ ቆይ፣ በማርያም ቆይ። ላይክ እያደረጋችሁ ጋይስ፣ ላይክ አድርጉ፣ ላይክ እያደረጋችሁ። ዩርፌስ ንግስት፣ እንዴት ዩርፌስ ማለት አልገባኝም። ምን ሆነ ፊቴ? ነግ ወይስ ኢንተርኔት በሚያቆም ሰዓት እንዲህ ብዬ ቀረው፣ ንገሪኝ። ተጣም የሚ ምናምን ነገር ቀረው እንዴ? ንገሪኝ እንጂ ፊቴ ምንም የሆነው ነገር የለም ብዬ ነው። ምን ሆነ ፊቴ? የሆነው ነገር አለ? አስተያየት ንገሩኝ። ምን አለ ማይ ፌስ? ምናምን ዝነት ፊቴ ምንም የሆነው ነገር የለም። ውጭ ብትወጣ ግን ጉድህ። ማርያምን በር ስከፍት መውጣት ቤት አልቀመጥ ምን ልሁን? እሺ ስር ላርገ እንዴ ስር አድርጌ በረጅሙ ምናምን እና ይሄን ይመስላልኝ ረኔ በጊዜ አመልጫለሁ። እናንተ በጊዜ እኔ ዘዋሪ ነበርኩኝ። እንኳንም ማመለጥኩ በጊዜ ትግት ግርግር ይበቃለቅ። በቃ በቃ በቃ፣ በስልኩ ለመታየት ያለ ፍቅር አንተን ካላስተኛው ካንተ ጋር አይዞ በጣም ፈሪ የሆምክ የጀግና ልጅ እኮ ነህ አንተ። በእኔ ወተህማ የጀግና ልጅ ሊፈራ ይችላል። በቃ ጓደኞቼ የደሰናበታት ሽ በጭራሽ አያስወራኝም። እና የእኔ ጉድ ጓደኞች የምልላችሁ ፈልጌ ነው፣ ተጠንቀቁ። ጥንቃቄ አድርጎ ቁም ነገሩ፣ ቁም ነገሩ ነው፣ ቀልዱ ቀልድ ነው። እንደዚህ አይነት ነገሮች

በቃ የውድ በቃ ቻው፣ ደህና ዋሉልኝ። ምንም ሊያሰረኛ ቀንቱ። ወይኔ ጉዴ! በስመ አብ በወልድ አንተ ልጅ ግን ማረኝ ነው።